የእውቀት አይኖች ስለሌሉን ነው። የእውቀት ጆሮዎች ስለሌሉን ነው። ማየት የማይገባንን እያየን ማየት የሚገባንን የማናየው፣ መስማት የሚገባንን መስማት የማይገባንን የምንሰማው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዝክር ለነ አበሳነ ዘትካት፣ የቀደመ በደላችንን አታስብብን አቤቱ። ይቅርታ ፈጥኖ ይደረግልን ፈጽመን ተቸግረናልና። ችግርን የሚያስወግድልን እንደ ኃጢአታችን እንደ በደላችን ሳይሆን በምሕረቱ የሚጠብቀን የሚታደገንና ዘመናትን ሁሉ እያሳለፈ ለዚህ ችለት ያደረሰን ስሙ ለዘላ ዓለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት የእኛም እናታችን የንጽህና የቅድስና የእምነት መሰረት ስሟ ለዘላ ዓለም የከበረና የተመሰገነ ይሁን። የቅዱሳን ሁሉ ረዴትና በረከት በሁላችንም ላይ ይደርብን። ክቡር አባታችን መላከ ኃይል ቀሲስ ምስጋናው አዲስ የካቴድራላችን ዋና አስተዳዳሪ፣ መጋቢ አዲስ የእይስ ደባሱ የሀገረ ስብከታችን የካህናት አስተዳደር ክፍል ኃላፊ፣ ቆሞስ አባ ኃይለ ስላሴ የፍኖተ ብርሃን ቅዱስ ራኤል ዋና አስተዳዳሪ፣ መርጌታ ኪነጥበ ጥበብ ዋለ የሀገረ ስብከታችን የእቅድ ዝግጅት ክትትል ግምገማ ክፍል ኃላፊ የተከበራችሁ የቤተ ክርስቲያን መምህራን አባቶች፣ አእይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት ደቀ መዛሙርት እንዲሁም በዛሬው ዕለት ጋብቻችሁን የፈጸማችሁ ወንድማችንና እህታችን የተከበራችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትም ሳይቀር ባሰባሰበንና በጠራን እስከዚህች ዕለትም ከምህረቱ ብዛት በቸርነቱ ባደረሰን በያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሁሉን በሁሉ የሚያደርግ አምላካችን ልዑል እግዚአብሔር በዚህ መከራውና ሰቆቃው በበዛበት ዘመን እየጠበቀን እየታደገን ለዚህች ዕለትና ሰዓት ደርሰናልና በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ ስድስት ቁጥር አምስት ወሶበ ትጼልዩ ኢትኩኑ ከመ መደልዋን፣ ስትጸልዩ እንደ ግብዞች አትሆኑ። ስትጸልዩ እንደ ግብዞች አትሆኑ። ለሰው ይታዩ ዘንድ በምኵራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ፣ ዋጋቸውን ተቀብለዋል። አንተ ግን ስጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለ አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍልሃል። አይዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና። ስትጸልይ እንደ እነርሱ በከንቱ አትድገም። ስለዚህ አትምሰሏቸው፤ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ ስጸልዩ በሰማያት የምትኖር አባታችሁ ሆይ ብላችሁ ጸልዩ ብሎ ያስተምረናል። የሰራዊት ጌታ አምላካችን ልዑል እግዚአብሔር ስሙ ለዘለዓለም የከበረና የተመሰገነ ይሁን። መቆያ ርዕሳችን የሚሆነው ወሶበሂ ትጼልዩ ኢትኩኑ ከመ መደልዋን በምትጸልዩበት ጊዜ ወይም ስትጸልዩ እንደ ግብዞች አትሁኑ ይለናል። አሁን ልቡናችንን ልንሰበስብ ያስፈልጋል። የቅዳሴውም፣ የማህሌቱም፣ የሰዓታቱም የቅኔውም የየትኛውም ማሰሪያም ማጠቃለያ ስለሆነ አይምሯችንን ሰብሰብ አድርገን ለትንሽ ደቂቃ በተለይ ትኩረት መስጠት ያለብን፣ ዓለማዊ መድረኮች ላይ እንተዋወቃለን ባለስልጣን ስላለ መሳሪያ የያዘ ስላለ አለማዊ መድረኩን ተንቀጥቅጠን እናከብረዋለን መጽሐፍ ቅዱስ የሚል እንደዚህ አይደለም በስጋ የሚገድሏችሁን አትፍሯቸው ይልቁንስ ነፍስንም ስጋህንም በገሃነም መግዛት የሚችለውን እርሱን ፍሩት ይላል ማቴዎስ 10 ቁጥር 28 ላይ ይሄ ማለት ስራት አይኖረን ማለት አለም ስራት ሊኖረን ይገባል ለየትኛውም ነገር አለማዊውን እንደዚያ ያከበር ነው ለምንድን ነው ለመንፈሳዊው መላላት የሚያስፈልገው ለምንድን ነው እንዳስፈለገን ተነስተን የምንሄደው? እትዉ በሰላም ሳይባልኩ መሄድ አይቻልም። ይሄ የቤተ ክርስቲያናችን ስርዓት ነው። ያለ ስርዓት የሚሄዱትን ገጽጿቸው ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ልቡናችንን ሰብሰብ ባድርገን ለጥቂት ደቂቃ እዚህ በምንቀመጥበት ሰዓት መልእክት ይዘን መሄዳለብን። ሰው ገበያ ሄዶ ባድሆን አይሄድም። ሌባ እንኳ ራሱ ሳይሰቅ ይመለሳል፣ እንዲህ ገበያ ከሄደ። ስለዚህ እያንዳንዳችን እዚህ ልቡናችንን ሰብሰብ ባድርገን የእግዚአብሔርን ቃል መስማት ይጠበቅማል። ወሶበሂ ትጼልዩ ኢትኩኑ ከመ መደልዋን፣ ስትጸልዩ እንደ ግብዞች አትሁኑ የማቴዎስ ወንጌል ምዕራፍ 6 ቁጥር አምስት ላይ የሚገኝ ኃይለ ቃል ነው። የትምህርታችን መሰረታዊ ዓላማ እንዴት መጸለይ እንዳለብን ማወቅና መገንዘብ ነው። እንጸለያለን፣ ትክክል ነን ወይ? የጸሎቱ ስርዓት በአግባቡ ይከናወናሉ? የሚለውን አውቀን መጸለይ አለብን። ምክንያቱም ጸሎት መሰረት ስለሆነ ነው። ከጸሎት በላይ ምንም ነገር የለም። ስለዚህ ይህን መሰረት የሆነውን ነገር በአግባቡ ማከናወን እንደሚገባን ማወቅ ስለምንችል በዚህ ትምህርት ተረጋግተን መማር አለብን። እንዴት መጸለይ እንዳለብን ያስተምረናል ነው ይህን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የነገራቸው ለደቀ መዛሙርቱ ነው ምክንያቱ ደግሞ የግብዞችን ጸሎት አይቶ ነበረ ግብዞችም ይጸልያሉ ደቀ መዛሙርቱም ጸሎት እንዴት አድርገን እንጸልይ ብለው ጥያቄ ጠየቁ ግብዞችን ያውቃቸዋል ኢየሱስ ክርስቶስ ግብዞች በጸሎት ነን ብለው ሲንበረከኩ በየመንገዱ ማዕዘን ሰው ባለበት በየአዳራሹ ለማስመሰል ሰነፊላቸውን በማስረዘም እንጸልያለን እናንተ አትጸልዩም እያሉ ሲዘባበቱባቸው ነበረ። እንዲህ አይነት ቃል ሲጀመር አይባልም። ስለዚህ ይህንን ስለሰሙ ደቀ መዛሙርቱ ስለ ጸሎት ጠየቁ። በሚጠይቁበት ሰዓት ኢየሱስ ክርስቶስ ምንድን ያላቸው? እንደ ግብዞች አትጸልዩ ብሎ ተናግሯቸዋል። ስለዚህ በዚህ ውስጥ የመቆያ ነጥባችን የሚሆኑት ጸሎትና ጠቀሜታውን ባጭሩ እናያለን። ጸሎትና ጠቀሜታን፣ ሁለተኛ እንዴት መጸለይ እንዳለብን አይተን ትምህርታችንን እናጠናቅቃለን ነው የተበተነና የባዘነ ልቡናችንን እግዚአብሔር አምላካችን ይቆጣጠርልን። ሁሉን ማድረግ የምንችለው እግዚአብሔር ሲፈቅድ ብቻ ነው። አንድ አባት ምን አሉ ይባላል፣ ቅዳሴ እየቀደሱ እያለ እንዲሁም መላከ ብርሃን አድማሱ ጀንበሬ ናቸው። እንዲሁም ታሪክ ላይ አግኝቸዋለ ወይ፣ ታውቋቸዋላችሁ? ትልቅ አባት ናቸው። ኢትዮጵያዊ ምሁር ናቸው። ቅኔ ፈጣሪ ነው የሚባሉ ሊቅ ናቸው። መንፈሳዊም ናቸው። ደስ የሚለው ሊቅነት ከመንፈሳዊነት ሲዋሃድ ነው። ተመልከቱ። ቃል እግዚአብሔሩንም በደንብ ያውቁታል። ከዚያ በላይ ደግሞ መንፈሳዊ ሕይወታቸው ፍጹም ነበረ። ታዲያ ቅዳሴ ገብተው እየቀደሱ እያለ ያላቸው አንድ ልጅ ብቻ ነበር፤ ያ ልጅ ሞተባቸው። በሞተ ሰዓት ሰዎቹ መጡና በንኩሽታ የደረሰ ካህኑ ካህናት ላይ ደረሰ። እየቀደሱ እያሉ ልጅ ሞታሏቸው አሏቸው። ምን አገባቸው? ጸጥ በሉ ቅዳሴው ይፈጸም። እግዚአብሔር እሱ የሚሰራልኝን ያውቃል። እኔ ብሄድ ምን አደርጋለሁ? እኔ ከሞት አነሰዋለሁኝ እኔ ከምቀድም ማንቅደም አሉ። ማን ይቅደም ነው ያሉ? እግዚአብሔር ይቅደም ነው ያሉ። በሥራችን ሁሉ እግዚአብሔር ይቅደም። ውጤታማ መሆን የምንችለው እግዚአብሔር ሲቀደም ነው። እኛ ባዷችንን ብንቀድም ምን ልናመጣ ነው? እርሱ ሲቀድም ግን ከፊት ያለውን እንቅፋቱን፣ መሰናክሉን፣ የትኛውንም ይህን ይሄን ስርጉጥ ቋጡን ነገር ሁሉ ያስወግደዋል። ከፍ ያለውን ዝቅ ያድርገዋል፣ የጎደለውን ይሞላዋል፣ ያስተካከለልናል። ያኔ መንገዱ የለሰለሰ የሰመረ ይሆናል ማለት ነው። ብቻችንን ብንሮጥ ግን ከፊት ያለውን እንቅፋት ማስወገድ አንችልም። ደካሞች ነን። ስለዚህ አይቻልም። ረፉ ቅዳሴው ይለኝ እግዚአብሔር እርሱ ያውቃል የሚያደርገውን አሉ። ቅዳሴያቸውን በሥነ ሥርዓት አከናውኑ፣ በተረጋጋ ሁኔታ ምንም ሳይረበሹ። አንድ ልጃቸው እኮ ነው። እስኪ ምን ትላላችሁ? እግዚአብሔር ከዚህ አደጋ ይሰውራችሁና እንዲህ አይነት ነገር ቢከሰት ምንድን ነው የምትሉት? አገር እያዝልኝ ነው። ቅዳሴ እስከሚፈጸም የሚጠብቅ የለም አይኖርም። ይሄ ምንድነው? በእምነት አለመብሰል ነው አለ መብቃት ነው። እና ቅድስና ከሊቅነት ጋር ሲዋሃድ ይህን ሁለቱን አዋህደው ስለያዙ እግዚአብሔር ይቅደመኝ እንጂ እኔ በሄድ ሞቱን ማስነሳት አልችልም። ዝም በሉ የተፈጠረውም ለሞት ነው። ካስነሳም ያስነሳልኛል ካላስነሳም እርሱ እንዳወቃሉ። ተመልከቱ። እንደ ፈቃድ ሀውለኝ እንደ ፈቃድ አድገኝ ማለት እንደዚህ ነው። እንደ ፈቃድ ሀውለኝ ብሎ ጥቅ ስለጥፎ ቦክስ ይዘር ይታያል። ተመልከቱ። ታዲያ እንደ እግዚአብሔር ፈቃድ ሳይሆን እንደማን ሆነ? እንደ ራሱ እንደ ቦክሲንግ ፈቃድ ሆነ ማለት ነው። ይህ በጣም የተሳሳተ ነው። ስለዚህ ከጨረሱ በኋላ ቅዳሴያቸውን ጨርሰው ሂደው ታሪክ ላይ ያለ ነው፣ የተጻፈ የተዘገበ ነው። ሂደው ለእግዚአብሔር ለአምላካቸው መድኃኒቴ ኢየሱስ ክርስቶስ ሆይ ታምራትን ስታደርግ የማውቅህ ታሪክን በውስጥ ያስኩኝ፣ በልቤ በእውነት የማምንህ አንድ ልጅ ነው እንድታስነሳልኝ ይጠይቃሉ አሉት። ልጃቸውን አስነሳላቸው። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እስኪ አመስግኑ፣ እልል ብላቸው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ እግዚአብሔርን ስናስቀድም እንቅፋቶች ሁሉ ይወገዳሉ። እግዚአብሔርን ስናስቀድም ያሰብናቸው ሁሉ ይፈጸማሉ። ለዚህ ነው መረጋጋት የሚያስፈልገው፣ ባዷችንን እንዳንሄድ የእግዚአብሔርን ቃል ይዘን እንድንሄድ ማለት ነው። ስለዚህ ወደ ዋናኛው ንድና ወደ ክፍል አንድ ጸሎትና የጸሎት ምንነትና ጠቀሜታው እናያለን። ጸሎት ጸሎት ስለተናግሮ ምስለ እግዚአብሔር ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ቱ ስፒክ ቱ ጋድ ስፔሻሊ ቱ ጊቭ ታንክስ ኦር አስክ ኸልፕ ማለት ነው፣ ፎር ኸልፕ ከእግዚአብሔር ጋር መነጋገር ማመስገን፣ እንደዚሁም ደግሞ እርዳታ መጠየቅ ነው ጸሎት ማለት። የጸሎት ትርጉም ይሄ ነው። ስለዚህ ይሄ ከሆነ እጅግ በጣም ከፍተኛ ዓላማ አለው ማለት ነው። እንደ ምሳሌ ማንሳት ብንችል ኢትዝክር ለነ አበሳነ ዘትካት አለ ዳዊት፣ አቤቱ የቀደመው በደላችንን አታስብብን በመዝሙር 78 ቁጥር 8 ላይ ዛሬ ዲያቆኑ የሰበከው ማለት ነው። የተስገር ለና በሳነዘ የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሳይል ይቅርታ ፈጥኖ ይደረግልን። እስመተ መንደብነ ፈድፋደ ፈጽመን ተቸግረናልና አለ። አልተቸገርንም። ፍቅር ከመካከላችን አልጠፋም። ሰላምንን ህብረታችን፣ የጸናን በእውነት ነው። የህሊና ሰላም አለን። በእውነት ንጹህ እንቅልፍ እንተኛለን። ሰላም አለ የኑሮ ውድነትስ እንዴት እያደረገን ነው? ብዙ ነገሮች አሉ። ስለዚህ እነዚህ ነገሮች እንዲወገዱልን በእንዲህ አይነት ሁኔታ መጸለይ አለብን። የተሽከር ለና በሳነ ዝትካት የቀደመ በደላችን እናታስብብን የምንሰራውን በደላችን አታስብብን። መሐሪ ወመሰሳይን ርሁቀ ማት መዓትህ የራቀ ምረት የበዛ አምላካችን እግዚአብሔር ሆይ እንደ ቸርነት ተመልከተን እያለን መጸለይ አለብን። እንደ ቸርነት ተመልከተኝ አይደለም ተመልከተን ነው፣ በጋራ ነው የሚጸልየው፣ ጸሎት። ስለዚህ ተስክር ለና አበሳነ ነጥት ከበነሳ እስመ ተመንደብነ ፈድፋደ ፈጽሞ ተቸግረናል፣ ችግር በዝቶብናል አለ ዳዊት። ዛሬም በሀገራችን ላይ ፍጹም ችግር አለ፣ ብዙ ነገር አለ። በዓለም ላይ ችግር አለ። ዓለም በችግር የተዋጠች ናት። ዓለም በፈተና ውስጥ የተያዘች ናት። በማዕበል ውስጥ ያለች ጀልባን ወይም መርከብን ትመስላለች።

ወይታነፍ ማዕተ ከላለ ትውልድ ትውልድ፣ ማዕትህንም ከትውልድ ወደ ትውልድ አታስረዝም ይላል ዳዊት ሲጸል የተመልከቱ። ጸሎት እንግዲህ እንደዚህ ነው፣ ማዕትህን ከትውልድ ወደ ትውልድ አታስረዝም፣ ከትውልድ ወደ ትውልድ አታሳልፍ። ወሚጥ ማዕተ ከምንኔ፣ ማዕትህን ከእኛ ከኛ መልስ አሉ ማለ። እንደዚህ ነው መጸለይ ያለብን፣ እንደ ጸሎት ምሳሌ ስንነጋገር ነው። አባቶቻችን ደግሞ በቅዳሴያቸው ሀበነ እግዚኦ አይን ወትረኪ ያከ ራያ ወአይዛን ነሂ ቃለ ዘባይቲ ተቀይስማ። አቤቱ የእውቀት አይኖችን ስጠን፣ የእውቀት ጆሮዎችን ስጠን። ወአይዛን ነሂ ቃለ ዘባይቲ ተቀይስማ፣ ጆሮዎቻችንም ያንተን ቃል ብቻ ይሰሙ ዘንድ፣ ጆሮዎቻችን የእውቀት ጆሮዎችን የእውቀት አይኖችን ስጠን አለ። እግዚአብሔር የእውቀት አይኖችንና ጆሮዎችን እንዲሰጠን እርሱ መልካም ፈቃድ ይሆንልን። የእውቀት አይኖች ስለሌሉን ነው፣ የእውቀት ጆሮዎች ስለሌሉን ነው። ማየት የማይገባንን እያየን ማየት የሚገባንን የማናየው መስማት የሚገባንን መስማት የማይገባንን የምንሰማው። እስኪ ማን ነው? ከማህበራዊ ሚዲያ ማህበራዊ ሚዲያውን በአግባቡ እየተጠቀመ ያለ እያንዳንዳችንን፣ አሁን እያንዳንዳችንን ሞባይላችንን፣ መቼም ልቡናችን በሞባይላችን ይታወቃል። አዎን፣ የእያንዳንዳችን ሞባይል ቢፈተሻው ምንድን ያለ ቃለ እግዚአብሔር ይኖር ይሆን? የእነ አባ ገብረ መድኅንን ስብከት እየተከታተልን ይሆን ወይስ የነማንን ስብከት ነው እየተከታተልን ያለ ነው? መዝሙር እየተከታተልን ይሆን? ቅዳሴውን እያጠናንበት ይሆን? አዕይንተ አይምሮ የእውቀት አይኖች ተሰውረውብናል። የእውቀት ጆሮች ተሰውረውብናል። መሆን ያለበት ግን የእውቀት አይኖች ኑረውን የእግዚአብሔርን ቃል የሚናገሩትን በትኩረት መስማት አለብን። ቅዳሴውን መስማት አለብን። ዜማውን መስማት አለብን። ምን የመሰለ ዜማ አለ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከዓለም ልዩ የሚያደርጋት በዚህ ሁኔታዋ ነው። ተመልከቱ። አም ስፔሻሊስት ናት ቤተክርስቲያናችን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ ምርጥ ዜማ አለ ልንሰማው የሚገባ በእግዝ በእዝል በአራራት ስንቱ ዜማ ተቆጥሮ ወረቡ፣ ዜማው፣ ቁም ዜማ፣ ዜማው፣ ቅዳሴው አለ። እሱን ነው ወይ እያደመጥን ያለ ነው? ስብከትስ እየተከታተልን ያለ ነው? እሱን ነው ወይ በሞባይላችን ምን እያየን ነው? ስለዚህ ልንመለስ ያስፈልጋል። ጸሎት እንግዲህ ምንድነው? ከእግዚአብሔር ጋር በሚገባ ሁኔታ መነጋገር ነው ከእግዚአብሔር ጋር በሚገባ ሁኔታ የሚመጥኑ ቃላትን ማውጣት መነጋገር ነው ማለት ነው። የጸሎት ጠቀሜታዎችን እናያለን። ትንሽ የጸሎት ጠቀሜታ ሁላችንም እናውቀዋለን። አንደኛ ከእግዚአብሔር ኃይልን ወይም ብርታትን ለማግኘት ነው። ከእግዚአብሔር እርዳታን ለማግኘት ነው የምንጸልዩ መቼም ምንም አይደለም፣ ከእግዚአብሔር እርዳታን ለማግኘት ነው። በጭንቅ ውስጥ ያለ ሰው፣ በመከራ ውስጥ ያለ ሰው፣ በፈተና ውስጥ ያለ ሰው፣ በህማም ውስጥ ያለ ሰው ከእግዚአብሔር እርዳታን ለማግኘት ይጸለያል። በጦርነት ውስጥ ያለ ሰው ጦርነቱ እንዲወገድና ሰላም እንዲመጣ፣ በረሃብ ውስጥ ያለ ሰው ረሃቡ እንዲወገድና ጥጋብ እንዲሆን፣ ብዙ ነገሮች ከብዙ ፈተናዎች እንድንወጣ ምን ማድረግ ያስፈልጋል? መጸለይ ያስፈልገናል ማለት ነው። ስለዚህ የጸሎት አንደኛው ጠቀሜታ ከእግዚአብሔር ኃይልን ለማግኘት ነው። ስለዚህ አንደኛው ከእግዚአብሔር ኃይልን ወይም እርዳታን ለማግኘት ይጠቅማል፣ ነው ጸሎት። ለምሳሌ ሕዝቅ የሕዝቅያስን ጸሎት በትንሹ እንስማ። ሰናክሬም የሚባል የአሕዛብ ንጉሥ በመጣበት ሰዓት ኢየሩሳሌም ቤተ መቅደሷን ለማፍረስ ሀገሩንም ሰውንም ለመማረክ እንደ ልቡ ለማድረግ በትምኪት በመጣበት ሰዓት ሕዝቅያስ ወደ እግዚአብሔር ጸለየ። አንድ አረፍተ ነገር ብቻ ምን አለ። አምላካችን፣ አቤቱ የምድር ነገሥታት ሁሉ፣ የምድር መንግሥታት ሁሉ አንተ ብቻ እግዚአብሔር እንደሆንኩ ያውቁ ዘንድ ከእጁ አድነን አለ። ከእጁ አድነን ትንቢተ ኢሳይያስ 37 ሃያ እግዚአብሔር ከአሕዛብ እጅ እንዲያድነን መጸለያ ያለብን፣ አሕዛብ እየተሳለቁብን ነው። አሕዛብ ደማችን እያፈሰሱት ነው። አሕዛብ ወጣቶቻችንን እየጨረሱብን ነው። አሕዛብ ክርስቲያኖችን በክርስቲያኖች ላይ እየተሳለቁ ነው። የማያደርጉት ፈተና የለም። ካዲያን እኛስ እንደ ህዝቅያስ በቤተ መቅደስ ውስጥ ገብተን እያለቀስን እያነባን ማቅ ለብሰን ትቢያ ነስንሰን መጸለይ የለብንም? መቼ ነው ካዲያ የምንጸልየው? መቼ ነው የምናዝነው? መቼ ነው ጥቁር የምንለብሰው? መጸለይ ያስፈልጋል። እርዳታ የምናገኘው ስንጸልይ ነው። መጸለይ ያስፈልጋል። ጸሎት ቀላል ነገር አይደለም። ጸልዩ እንከ ከመይትባ ውስ ተመልሱት፣ ወደ ፈተና እንዳትገቡ ተገቡ እንከ ወጸልዩ ከመይትባ ውስ ተመልሱት። ማቴዎስ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ትጉና ጸልዩ ይላል። ፈተና ውስጥማ ማ ገብተናል፣ እንድንወጣ ነው መጸለይ ያለብን። አሁን መጸለይ ያስፈልጋል። እርዳታን ስለዚህ ጸሎት ምንድን ነው? ስንጸልይ ከእግዚአብሔር እርዳታን ያስፈልጋል ሁሉ እናውቃለን። በጸሎት ምክንያት ብዙዎቹ ብዙ አድርገዋል። አናንያ ናዛሪያ ሚሳኤልን፣ እነ ዳንኤልን ማየት ይቻላል። ዮሴፍን ማየት ይቻላል። ብዙዎቹን ከመጽሐፍ ቅዱስ ምሳሌ ማየት ይቻላል። በሕይወታችንም እግዚአብሔር ሲታደገን እናውቀዋለን። ነግረነው ይቅርና ሳን ሳንነግረው ብዙ ነገሮችን እያደረገልን አደል። እንዲያውም ምን ይላል ክፍል ሁለት ላይ እንዴት እንጸልይ በሚለው ላይ ቅድሚያ መረዳት ያለብን እግዚአብሔር ሳንለምነው የምንሻውን አውቆ የሚሰጠን አምላካችን መሆኑን መገንዘብ ነው። አይደለም ለምነነው ሳንለምነው የምንሻውን አውቆ ያደረገልን አምላካችን ነው። በማን ፕሮፖዛል ነው አይን ያገኘን? አይን ስጠን ብለን ጸልየን ነው? እጅ እግር ስጠን ብለን ነው? ክረምትና በጋውን አፈራርቅ ብለን ነው? ነፍስና ስጋን አዋህድና ፍጠረን ብለን ነው? ማን እንዳወቀ ነው? ሁሉን ያደረገልን እግዚአብሔር እንዳወቀ ሁሉን አድርጓል። ግን ብትመሰክሩ መልካም ነው። ማን እንዳወቀ ሁሉን አድርጓል? እግዚአብሔር እንዳወቀ። እስኪ እግዚአብሔር ባወቀ ሁሉን አደረገ በሉ እግዚአብሔር ሁሉን አደረገ። ድምፃችሁ ቀዘቀዘ። እና ሁልጊዜ ቁርስ ሲበላ ብቻ ነው የምናመሰግን። እስኪ እግዚአብሔር ባወቀ ሁሉን አደረገ በሉ። እግዚአብሔር ባወቀ ሁሉን አደረገ። ሁሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ በባሕርኒ ወበኩሉ ቀለያት፣ መዝሙር 134 ቁጥር 6 ላይ በሰማይም በምድርም በባሕርም በቀላያትም በጥልቆችም እግዚአብሔር የወደደውን ሁሉ አደረገ ይላል። ዮሐንስ ደግሞ ወኩሉ ቦቱ ኮነ ወዘእንበሌሁ አልቦ ዘኮነ ሁሉ በእርሱ ሆነ፣ ከእሱ ውጭ አንዳችም የሆነ የለም ይላል። ተመልከቱ፣ ሁሉን ያደረገ እግዚአብሔር በፈቃዱ ነው። ተመልከቱ እግዚአብሔር ሳንለምነው የሚንሻውን አውቆ እንደሚሰጠን ከምሕረቱ የተነሳ ነው የሚያደርገው። ከአምላክነቱ ከአባትነቱ የተነሳ ከማይዘነጋው አባትነቱ መሐሪነቱ የተነሳ ከፈጣሪነቱ የተነሳ ሳንለምነው የሚያስፈልገንን አውቆ ይሰጠናል፣ ነው እንደዚህ ይላል። እንዲሁም እስመ ያእምር አቡ ክሙ ሰማያዊ መፍቅደ ክሙ ዘእንበለ ትስአልዎ ሳትለምኑት የሚያስፈልጋችሁን ሰማያዊ አባታችሁ ያውቃል ይላል። በኪዳኑ ላይ ደግሞ ለዘ በፍርሃት ወበራር ትስሎ ነፍስ እምቅድመ ህሊና ኩሎ ያእምር ወይም ቅድመ ህሊና ይፈትን ወዘይን በለን ሳሉ ይውፍቶተና አደለ ይላል ማለት ነው። ስለዚህ ይህንን እግዚአብሔር ሳንለምነው ብዙ ያደርግልናል። እኛ ለምነን የምናገኛቸው ጥቂቶች ናቸው። ምናልባትም ይች ከርሳችን ናት አይደል? እሷን ደግሞ መሙላት አያቅተውም። ተመልከቱ። ስለዚህ ይህንን ነው ማወቅ ያለብን። ሌላኛው እንዴት እንጸልይ የሚለውን አይተን ነው የምናጠናቅቀው። እንዴት እንጸልይ፣ ማስወገድ ያለብን በጸሎት ጊዜ እንዴት እንጸልይ፣ ማስወገድ ደግሞ ምን እናስወግድ የሚለውን ነው እንዴት እንጸልይም ብለው ቅድም በንባቡ ላይ እንዳየነው እንደ አህዛብ አትጸልዩ ነው ያለን። እንደ ግብዞች አትጸልዩ፣ ወደ እልፍኝህ አንተ ግን አለ። ወደ እልፍኝህ ግባ መዝጊያህንም በስውር ላለው አባት ጸሎትህንም በስውር ላለው አባት ጸልይ የሚያይ በስውር የሚያይ አባትህን በግልጥ ይከፍልሃል አለ፣ ማቴዎስ 6 ቁጥር 6 ላይ። ስለዚህ እንጸልይ በስውር መጸለይ አለብን። ጸሎታችን ደግሞ ሰው የሚሰማው ጸሎቱን በማርዘም ሳይሆን የጸሎቱ ዓላማ ነው። ከእግዚአብሔር ጋር የሚያገናኘን እጥር ያለች ቀልጠፍ ያለች ከእግዚአብሔር ጋር የምታገናኝ ዓላማ ያላት ጸሎት መጸለይ አለብን። ለስራም እኮ ጊዜ አለው። እጸለይ አለው እያሉ ስራ ሳይሰሩ አይዋልም። ነውር ነው። ለሁሉም ጊዜ አለው ስላለ ግን ጸሎታችን የተቀላጠፈች፣ ግን ምን ያላት አላማ ያላት፣ ልክ የቢዝነስ ሌተር እንደሚባለው እጅግ በጣም ቀልጠፍ ያለች መሆን አለባት ማለት ነው። ይህን የሚናገረው ለዚህ ነው፣ አቡነ ዘበሰማያት የሚለውን ጸሎት ጸልዩ ብሎ ያስተማረ ነው። አቡነ ዘበሰማያት አባታችን ሆይ የሚለውን ጸሎት ጸልዩ። ምግብ ስንመገብ አባታችን ሆይ፣ ስናበቃ አባታችን ሆይ፣ ስንተኛም ስንነቃም አባታችን ሆይ እያል በአግባቡ መጸለይ ያለብን ጸሎት መጸለይ ያለብን ስራም መስራት አለብን። ሁሉንም በጊዜው ማከናወን አለብን። ስለዚህ አጭር አላማ ያለውና በሚገባ ሁነን ልቡናችንን በመሰብሰብ መጸለይ አለብን። እስኪ አንድ ምሳሌ ችለ ልንገራችሁ። አንድ ንጉስ ነበሩ ይባላል። ታዲያ ጸሎት ሲጸልዩ አሳቡ ሁሉ እየተሰበሰበ እየመጣ እየተከመረባቸው አቡነ ዘበሰማያት ይሉና ተመልሰው በስማም ይላሉ እንደገና ማለት ነው ጸሎት ሃይማኖት ትጸርህን እየደገሙ ጸሎት ውዳሴ ማርያም እየደገሙ ተመልሰው ጸሎት ሃይማኖት ላይ ይገባሉ። ተቸግረዋል፣ በቃ አስቸግሯቸዋል። ጸሎት ሲጸልዩ ልቡናቸው እየተበተነ ማሰብ የሌለባቸውን ሁሉ እያሰቡ አስቸግሯቸዋል። ካዲያ ሁሉንም ሰበሰቡ፣ ሰበሰቡና እስኪ እንዴት ነው የምትጸልዩት? በእውነት ልቡናችሁን ሰብስባችሁ፣ ልቡናውን ሰብስቦ የሚጸልይ ካለ አቡነ ዘበሰማያትን ልቡናውን ሰብስቦ የሚጸልይ ካለ እኔ በቅሎዬን አወርሰዋለሁ ብሏል። በቅሎዬን አወርሰዋለሁ ከዚህ በኋላ ጀምሩ ብሏል። ሲጀመር አቡነ ዘበሰማያት ይትቀደስም ካሉ እናንዱ እኔ እኔ ይቅርታ፣ ንጉሥ ሆይ ይቅርታ አሉ። አቋርጦ ማለት ነው። በቅሎዋን ከነል እንደለበሰች ነው ወይንስ በነፃ ነው የሚሰጡ ባሉ ተመልከቱ። ምኑን? አቋርጦ ጸሎቱን አቋርጦ እንዲህ አይነት መሆን የለበትም። ልቡናችንን ሰብስበን ነው መጸለይ ያለብን። ስንጸልይ ጓዳህን ዝጋ ማለት ልቡናህን ሰብስብ ማለት ነው። ልቡናችን ተሰብስቦ ነው መጸለይ ያለብን። ስለዚህ ይታወቃል ጸሎት ቀልጠፍ ያለ ዓላማ ያለው ነገር ግን ልቡናችንን ሰብስበን ከእግዚአብሔር ጋር በፍጹም ልቡናችን በመግባባት መጸለይ ያለብን ነው። ማስወገድ ያለብን የግብዞችን የጸሎት ስርዓት ማስወገድ አለብን። ግብዝ ሂፖክራይት ይለዋል። ሂፖክራይት ግብዝ ማለት ነው። ግብዝ ማለት የማያደርገውን አድርጉ የማይሆነውን ሁኑ የማይሰጠውን ስጡ እያለ በማዘዝ እንጂ መስራት የማይቀነው መምሰል እንጂ መሆን የማይችል ምን ይባላል? ግብዝ ይባላል። ግብዝ ማለት ለማዘዝ ፈጣን፣ ለማድረግ ግን ኋላ ቀር ማለት ነው። ግብዝ ማለት ለመምሰል ፈጣን፣ ለመሆን ግን የማይታሰብ ማለት ነው። ስለዚህ ግብዞችን አትምሰሯቸው አለ። በመንገድ ዳር ላይ በምኩራብ ላይ ይጸልያሉ፣ የሰነፊናቸውን ያስረዝማሉ። ማቴዎስ 23 የማቴዎስ ወንጌል ምዕራፍ 23 ላይ ገብታችሁ እዋቸው። የግብዞች ሥራ ማእት ነው፣ ያዝዛሉ፣ አይፈጽሙም፣ ይመስላሉ፣ አይሆኑም፣ ይናገራሉ፣ በቃላቸው በተግባር አይገኙ። ግብዝ ማለት እንደዚህ ነው። እንዲህ አይነት ህይወት እንዳንኖር አምላካችን ለሆነ እግዚአብሔር ይጠብቀን። በጥቅሉ በድራማ ላይ የሚኖሩ ካራክተሮች ገጸ ባህርያት ማለት ናቸው። ልክ ድራማ እንደሚሰራ ገጸ ባህርያት ናቸው። በተግባር ሲመጣ ግን የሉበትም ማለት ነው። ስለዚህ የግብዝ ህይወት ይሄ ነው። እንደዚህ አይነት እንዳንሆን፣ ጸሎታችንም እንዲህ እንዳይሆን መጠንቀቅ አለብን። ከግብዝነት ስርዓት መራቅ አለብን። ጸሎታቸውን ያበዙ በመምሰል ብዙዎችን የሚበሉ ብሎ ኢየሱስ ክርስቶስ ነቅፏቸዋል ማለት ነው። ስለዚህ ግብዝ እንደዚህ ነው፣ ጠቅለል ስናደርገው ጸሎት ማለት ምንድን ነው? ከእግዚአብሔር ጋር መነጋገር። እንዴት እንጸልይ? እጥር ያለች ዓላማ ያላት ቀልጠፍ ያለ ልቡናችንን በመሰብሰብ ከግብዝነት በመራቅ ከእግዚአብሔር ጋር በፍጹም በመገናኘት ማለት ነው። በእንዲህ አይነት መጸለይ አለብን። አምላኮሙ ለክርስቲያን ተመሲሎ ሰባ መጻ ይርዳአኒ የክርስቲያኖች አምላክ ሰው መስሎ መጥቶ ሊረዳይ መጣ። አንሰ የኮንኩ አምላከ አላ ገብረ አምላክ አነ እኔ አምላክ አይደለሁም የአምላክ ባሪያ ነኝ ያለ ቅዱስ ጊዮርጊስ። የክርስቲያኖች አምላክ ሰው መስሎ ተመስሎ ሊረዳይ መጣ አለች ችግረኛ ይት ቅዱስ ጊዮርጊስ ዛሬ በጥቂት ማሰብ ስላለብኝ ነው። ምንም በተጋድሎ አልችለው አሉ። መከራውን ቢያሳዩት ፈተናውን ሁሉ ተቀበለባቸው። በእግዚአብሔር ኃይል ሁሉን ታገሰ፣ ግርፋቱን ታገሰ። ያልታገሰው ነገር የለም። ሞሰርቱን ታገሰ፣ ሁሉን ታገሰ። ነገር ግን ትናንት ያሰቃዩት ትናንት አካሉን ያጎደሉት ጊዮርጊስ ሲመስላቸው እግዚአብሔር አካሉን እየፈወሰ ከእርሱ ጋር ስለነበረ ያው ምንጊዜም ራሱ ጊዮርጊስ ሆነባቸው። እያበረታቸው በተጋድሎ አልቻልነውም፣ በረሃብ እናስርበው፣ ምንም በሌለበት ቤት አድርገን ረሃብ በረሃብ እንግደለው አሉ አሕዛብ። እንደዚህ ናቸው። ምንም በሌላት መበለት ወይም ነዳይ ቤት ወስደው ከምሰሶው ጋር ጥርቅ አድርገው አሰሩት አሰሩት። ያቺ መበለት ምንም የላትም፣ የሚበላ የላትም፣ የሚጠጣ የላትም፣ ምንም ነገር የለም በቤቱ። ከዚህ አንቺ መበለት፣ አንቺ ሴት፣ እስኪ ተነሽ እንጀራ ስጭኝ አላት ቅዱስ ጊዮርጊስ። አረ ወዳጄ ምንም የለኝም አለችው። ከእንዲህ አይነት ቃል እግዚአብሔር አምላክ ይሰውረን፣ በበረከት ይጠብቀን። በእውነት ምንም ሳይኖር በተለይ ለእናቶች ከባድ ነው። ለእናቶች ከባድ ፈተና ነው። ስለዚህ ምንም የለኝም ማለችው። ለምን ምንም የለኝም ትያለሽ? እስኪ ተነሽና ቤት ሽን እዩ ተንቀሳቀሽ አላት። ተነስታ ስትንቀሳቀስ መሶቡ ራሱ የመሶቡ ጽዳት በለመለመ ቅጠል የለመለመ ቅጠል ተጎዝጉዞበት፣ ምንም አንዲት እንጀራ ደረቅ የሸረበተ እንጀራ እንኳ የሌላት መሶቡ ሁሉ እንጀራ ተሞልቷል። አሃ አለችና ማድጋው ስታል ዶቄቱ ሞልቷል። ምንድን ነው ይሄ ነገር አለች። ስጠድ ወይን ሁሉ በቤቷ ሞልቶላታል፣ ዘይቱ ሞልተዋል። የበረከት አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እስኪ ያመስግኑት እግዚአብሔርን። ከዚህ በኋላ ምን ብትል ጥሩ ነው እንዴ? አምላኩ ሙለ ክርስቲያን ተመስሎ ሰብ መጣ ይርዳ እንዴ? የክርስቲያኖች አምላክ ሰው መስሎ እንደ ሰው ተመስሎ ሊረዳ ይመጣ። አንተማ ሰው አይደለህም የክርስቲያኖች አምላክ ነህ ብላ መሰከረች። በዚህ ሰዓት ምንድን ያለ ቅዱስ ጊዮርጊስ፣ አንሰ ኢኮንቱ አምላከ አላ ገብረ አምላካነ፣ እኔ አምላክ አይደለሁም፣ እኔ የአምላክ ባሪያ፣ የኢየሱስ ክርስቶስ ባሪያ፣ የመድኃኔዓለም ባሪያ፣ አገልጋዩ፣ ሰባኪው፣ ስሙን በአይዛ መካከል የምገልጠው ባሪያ ነኝ እንጂ አምላክ አይደለሁም። ስለዚህ አንቺም ብታምኝ እንዲህ ይሆንልሻል አላት። እግዚአብሔርን እንመነው ረሃቡን ያስወግደዋል። ጦርነቱን አስወግዶ ሰላም ያደርግልናል። መለያየትን አስወግዶ ኅብረታችንን ያጸናል። ሰላማችንን ይሰጠናል። እንደ ግብዞች አትሆኑ። ወስብሐት ለእግዚአብሔር። ይቆያል።